ያዘው ያዘው፣ እንዴት ነው እንዴት ነው? ተመልሰናል ከአገር ውጭ ወተን አሁን ነበር እና ዲያስፖራ ነን አሁን። ለምን ከሀገር ውጭ ስትመጣ እና እና እንዴት ናችሁ? ረጅም ጊዜ ተጠፋፍተናል።

እዚህ በመጣው የመጀመር የናፈቀኝ ነገር ቢሆን የቱ ነው? ቤታችን ሳርት በርገር ከዚያ ስመጣ ደግሞ ወደ ዲያስፖራ የመሰልኩበት ምክንያት ይች ነች። ደግሞ ሲጋ ደግሞ ባነብበት ደግሞ በነገራችን ላይ ሳል ነግራችሁ ቅዱስ ምን እያነበበ

ማለት ለእኛ ፈልግ እንድ ስንል እ አላጋራል እንስቲ ንገሩት መታቁ ሰዎች ካላችሁ፣ በአማርኛ የተጻፈ ካለ ምን እንግሊዝኛ አልችልም አነበዋለሁ ግን ትርጉ ስለማይገባኝ በአማርኛ እየፈለኩት ነው። ይሄን መጽሐፍ ያላችሁ ሰዎች ያላቸው ስፖንሰርም ባይሆን መጽሐፍ አሪፍ መጽሐፍ ስለሆነ ብዙ ነገሮች እንዴት ነው ከስር መሰረቱ መዝራት

ማብቀል፣ መኮትኩት፣ ማጨድ፣ ለፍሬ ማብቃት የሚለው ነገር ሙሉ ነገር ስለምንዚህ በጣም አስፈላጊ ሆነ እንበላለን። ዛሬ ዋናው አላማችን ምን እንደሆነ ታውቃላችሁ። እንደዚህ እንደና ነው ላይ እንደዚ ጭዌ

ከዛ ላይተር አመጣውና ለኮስ አደርጋለሁ እዚህ ጋር መቅለጽ ጀመረ፣ መቅለጽ ጀመረ። ከዛ አሁን ቻርጀር ሲሰከው በስራ ተሰራ። ቻርጀሩን እና ይህንን ስልክ እዚህ ላይ ጨምሮ ምን አይነት ስልክ እንደሚሰጡኝ አይ ቲንክ እና ደግሞ ፕሮሞሽን ሰርች የላችሁ ማስታወቂያ በደንብ ሰርች የላችሁ ሱቃችሁን

ምን አይነት ስልክ ደህና ስልክ እንዲሰጡኝ፣ በየቦታው ቦሌ ላይ ያሉ ስልክ ቤቶች እየዞርን ቼክ እናደርጋለን። ግን መጀመሪያ ስለራብን ሳርበርገር ከበላን በኋላ እየዞርን ጠይቃለን። እናም በዛው አጋጣሚ ደግሞ ውጭ ያላችሁ ሰፖርት ማድረግ ትፈልጋላችሁ። በደስታ አንድም ለቪዲዮም ይጠቅመኛል። አሁን ይሄ ኤክስ ማክስ ነው። የትም ከዚህ ትንሽ የተሻለ ቢሆን የትም ቦታ እየሄዱ እንደልብ ቪዲዮ መስራት ይችላል። የትም ብዙ አይዳዎች አሉ ግን

የቦስኖ ካሜራው የሌላ ቦታ ይዤ ልሄድ ከፈለኩ ይ ጋይ አይ ነው። ሲሪየስ በጣም ካሜራ አመት ከምናምን ያለ እረፍት የተሰራች ይላሉ። ጫጭራል። ባትሪ ነገር ኖርማል ነች፣ ትሰራለች። በስርት አሁን ነው ብዙ ቪዲዮ ይለቀቅ ነው ይከብዳል። እያንዳንዱ ሰው በተለይ ፕሮግራም

የሆነ ፕሮግራም ኖሮ የኔ ቢሆንም ካሜራው እነሱን ቢማት ይችላል። አድርገውታቸው ስለዚህ ያላችሁን ሰፖርት ታደርጉ ነው። እንደውም ከስልኩ ይልቅ ካሜራ ካሜራ ዞር ዞር ብለን በርገራችን ከበላን በኋላ ሄደን እንጠይቃለን።

ከዚህ ያደረግን ሙሉ ጠይቃ እዚህ ነው የገዛነው። ሲጀመር እንደ ሲጀመር የገዛነው እዚህ ነው እዚህ ነው የገባነው ሲጀመር። ሰላም ነው። ሁለት ስልክ ብቻ ብቻ፣ ሁለት ነው የገዛሁት፣ ሁለት ነው የቀየርኩት። እዚህ በጽናት አለ

እና ምን ፈልገን ነው እዚሁ እናንተ የገዛ ነው ስልክ ተበላሸ? ስክሪኑ ወይ ስክሪኑ ትናለች። አዎ ትንሽ ማኪናዎች ሆኗል። እናንተ አሁን እዚህ ኤክስቼንጅ ምናምን ማድረግ ሻላችሁ? ይሄንን ጨምረን እዚህ ላይ ጨምረን እና አሁን እሺ፣ ይሄንን ጨምረን እንትን ብዬሽ ምን ያህል ነው የሚያስጨምረው? አዎ አሁን ሳርት ፕሮ ምናምን

ያው ተመልሰን መተናል። እንግዲህ እንደዛ ሳምነሽኝ የሸጥሽልኝ ስልክ እንድመለስ እያለሽ በአመት ባመት እንድመጣ ታደርጋላችሁ። እዚህ ቤት ፈሶኖ የኛላ አወዳደቅ አልወደቀም ነበር። ትንሽ ጊዜ እቺኛው እንትኗ ማለት ለቀቀች።

ከዛ እኔ ግላሱ መስሎኝ እንትን ስለው አይደለም ይሄ ሙሉ መሰለኝ የተነሳው። ከዛ በኋላ የሆነ ሰዓት መኪናው ስለው ደሞ ዝም ብሎ መኪናው ስለው ትንሽ እኮ ነው ከእጄ ላይ መሬት ላይ ወደቀች። እንደዚህ ነው። ስለዚህ ኤክስቼንጅ ይሻልሀል ወይስ እንደዚያ ከሰርቲም ፕሮማክሱ

እሱኛው ስንት አደረግላለሁ መሰለ? ቀጥታ በነጋዴ ዋጋ 87 ሺህ ብር። እኛ 87 ያልኩህ ስለነጋዴ የምንሰጥበት አሁን ገበያ ላይ ሰርቲን ፕሮማክስ እና ፎርቲን ፕሮማክስ ጠፍተዋል። እኛ ደግሞ በጣም ብዙ ደንበኛ አኮ ለዛ ነው። ልክ አሁን ላይ ስንት ነው

ቀጥታ ነው ለአንተ ኤክስቼንጅ በገባበት ምን አይነት ስራ ካሁን እዚህ ያለው ስልክ ላይ ነው ባትሪና ስክሪን ስለተሳበረ የሱ ዋጋ ያስወጣል። አሁን ባትሪ ሲቀየር ባትሪ ያለው ፓርቲ ብሎ ይጽፋል። ስክሪን ሲቀየርም ስክሪን ያለው ፓርቲ ብሎ ይጽፋል። ቀየረ ነው ስለዚህ በዚያ ስለሚሸጥ ስንት ብር እንደሚገመት እ ኖርማሊ ስክሪኑ ስድስት ሺህ ብር ድረስ ቢሆን

ስለዚህ ያ ማለት ስለዚህ ተከፍቷል ተብለን እኛም በቃ ወደ ይሄ ጀስት ቲክቶክ ላይ በቀና አንድ ዲስካውንት 13 ብዬ ባስበው 23 ሆነ ማለት ነው። 23 ማለት እስከ 25 ድረስ ከ50 ምናምን በላይ

ብገዛ እኮ ደስ ይለኛል። ሰርቲን ብቻ እንደዚያማ ለቪዲዮ ለምን ለምን የሚሆነው ደግሞ ለቪዲዮ እኮ ነው። ዋናው ፖይንት እኮ ቪዲዮ ለመስራት እኮ ነው። አንተ እዚህ ላይ ነው ያለህ። እንደሰማችሁት ነው።

ዛኛውኔ የኮምፒውተር ነው። እዛ ጋር ሂዱ፣ ከኦሮሚያ ህንፃ ጎን ተብለናል።

እዛ ከተገመተ በኋላ ራሱ መጠየቅ ራሱ እኮ አንተ ግን ቀን ሰል ጉቻ ራሱ ሰርቲ ፕሮማክስ ይገዛ እኮ መቶ ስንት ነው? መቶ አስራ አምስት መቶ አምስት ሺህ ብር አይገዛም። ግን አሁን መቶ ሰማንያ ሰባት ሰርቲ ፕሮማክስ ፕሮማክሱ ፎርቲ ፕሮማክሱ ደግሞ መቶ አስራ አምስት ሺህ መቶ አስር ሺህ ብር ወይኔ ፎርቲ ፕሮማክሱን ብገዛ

እዚህ ደግሞ አንተ ይለያል። አሁን ፎርቲ ፕሮማክሱ ፕሮ ማክሱ 98 92 ምናምን ባትሪ በ256 እስከ 105 104 106 ምናምን ድረስ ፎርቲ ፕሮ ማክስ እዛ ስንት ነው ያሉት? አዎ እኛ እንትና አንለም ኤክስ ማክሶች ምናምን ነገር አሁን ላይ ቀርቷል። የቀረ ስልክ ነው ያዝኩት፣ ቀርቷል ምናምን። እዛ ግን ያሉት 115 ነው ያሉት ፎርቲ ፕሮ ማክስ

እዚህ መቶ አምስት ምናምን ልዩነት አይታል እዚህኛው እዚህ ርካሽ ነው እንጂ እዚያ ያሉት መቶ አስራ አምስት ነው ያሉት ፎርቲ ፕሮማክስ እዚህ ደግሞ መቶ አምስት እስከ መቶ አስር ምናምን በስርዓት አሪፉ ታገኛለህ ሰርቲው ደግሞ እዚህ ስንት ነው እስከ ዘጠና ሁለት ሰርቲው ይጨምራል ሰርቲው እንደውም ይጨምራል እዛው ሰርቲው ይቀንሳል እዚህ ፎርቲው ይቀንሳል ያው ዩዝድ ናቸው እዚህ

ነው 100% እንደውም እርግጠኛ አቱን እናም ይሻላል አይደል? እንዳያችሁት ተስፋ የሚያስቆርጥ ነው ስልኬ እንደው የሚሆን አይነት አይደለም። ያለኛ አማራጭ አዲሷን አቅሙ እኮ ነው 30 ሺህ ብር የዘጠና የመቶ ስልክ ለመግዛት ምጥ።

ትልቅ አርማዬ ለቪዲዮ ነው የፈለግኩት እኮ ቪዲዮ የማይሰራልኝ እኮ ነው። ምኑ መሆን የለበትም አለበት እንጂ። እስቲል አሁን ነገራቸው ከምን ተጋፍቼ ነው ይሄንስ ካሜራ ያገኘሁት፣ እና አሁን ሌላ ሀገር ስፈልግ?

ሰው ካሜራውን ይዤ አልችልም አብሬ። እና እኔ ደሞ አቁም የለኝም በየሄድኩበት ይዤ አልችልም። ለዛ የራሴ ስልክ ቢኖረኝም በስልኩ እንደፈለኩ ለመስራት ነው። ለዛ እንትን ሰርች

ውጭ በነገራችን ይቻላል። ኩ ተወስደና ስልኩን ቦርቦር ትከፍላለህ። እዚህም እንደዚህ ቢኖር ጥሩ ነበር። እየሰራ ምን መልሰው ነው። ስለዚህ ገና

ፎርቲ ፕሮማክስ ወይስ ሰርቲ ፕሮማክስ ነው? ግን ይሄኛ ልዩነት የለውም ብዬ ነው። አስፋው ፎርቲ ይሻላል አሁን ምክንያቱም ሰርቲ ፕሮማክሱ እስከ ዘጠና ከሆነ የአስር ሺህ ወይ አስራ አምስት ሺህ ልዩነት ነው። ፕሮማክሱ ፎርቲ አረ፣ አሁን የጃኒ ፕሮማክስ ነው። የሚገርምህ ስልክ ነው። በኢየሱስ ስልክ የቡቻ ነው። የጃኒ ይገናኛል። ኧረ፣ ይለያያል። በእናትህ ካሜራ አይገናኝም።

የውጭ የሚለያየው ዋንቴራቬል ስለሆነ ነው። እሱ እሱ የለም ማለት እንደ ዘመን ይሰጥላል ዋንቴራቬል ቢኖር ማን ችግር የለው። ሰርቲው ብቻ ቃ ያው ተስፋስ ቆርጠውናል። ባጭሩ ዋጋም እንደሰማችሁት ነው። በቃ 22 ንድና ልብሱን ተቀብለን እንግዲህ የተዳረቀን እንዘጋዋለን ቪዲዮአችንን። ተስፋ አስቆረጡኝ። እንግዲህ ግዙልኝ በቃ ምንም አማረሽልኝ

ያለ አማራጭ ግዙልኝ ነው። ሰርቼ ከፍላለሁ ሰርቼ ከፍላለሁ። እንዲሁም ስልክ ቤቶችን ካላችሁ ደግሞ ፕሮሞሽን እንትን በሉ ይሄ ቪዲዮ አይታችሁ እንትን ካላችሁ ፕሮሞሽን አሰሩ፣ ሰራለሁ የቅዱብ ስልክ ላይ ደውዬ ቼክ አረጋለሁ። ከተሳካ ተሳካ፣ ካልተሳካ እንግዲህ ሌላ አማራጭ እንፈልጋለን ማለት ነው።

ሁለት ነው ጉላጉል፣ እዛ ጋር ስለሆነ በዛ ጋር ይሻገና፣ ታክሲ ያ እንግዲህ የመጣው ሱሪ ይሄኛው ነው። የቅዱስ አይነት ብቻ የሚለየው ላይ ነው። ምንድን ነው እዚህ ጋር እዚህ እኮ አላቸው፣ እዚህ ጋር ቁልፎች አላቸው። ይሄኛው ነው በጣም ቴንክ ዩ። ይሄን ስለገዛችሁልኝ ቴንክ ዩ በጣም ወዳጆቼ። እየበዛችሁ ነው። በጣም አመሰግናለሁ።

ቤቱም ደግሞ እንደምታውቁት አይኮኒክ አይኮኒክ ነው፣ መታችሁ አሪፍ አሪፍ። ብዙ ጊዜ የምንጠቀም ሁላችንም ከዚህ ቤት ነው፣ መታችሁ ቼክ ማርክ ትራላችሁ፣ የፈለጋችሁትን ኦርደር አድርጋችሁ ይመጣላችኋል። ከዚህ አገር ውስጥ ሳይሆን ከውጭ ይመጣል፣ መታችሁ የፈለጋችሁትን ልካችሁለት ያንን ነገር ብዙም ሳይቆይባችሁ አንተ ያስረክባችኋል። በጣም አሪፍ ቤት ነው መታችሁ፣ ሞክሩት፣ ግዙ። ሱራፊል ካላችሁ የያዘ ወይ አሚቲ ካላችሁ ዲስካውንት ይኖራችኋል።

እኔ ልግዛ በቃ ምናምን አይደል እ ስድስት ሺህ ብር ለምን ሀገር ይሻላል። እንትን ስድስት ሺህ ብር ያዘው። ያ ቤት ገባን። እንግዲህ ሰዓቱን ሄደ። ሌላ ቪዲዮ ሰርተን ነው እስከ መጨረሻ እንዳያችሁት። እንግዲህ መጀመሪያ ይናፈቀን ከረጅም ጊዜ ስንት ሳምንት ከምናምን ነበረ። ከኢትዮጵያ ወተን አብይታውን ለማውራት ራሱ በቃ ከኢትዮጵያ ወተን የሚለው ቃል ራሱ ደስ ይላል። የት ወታል? ከሀገር ሲባል ወደ ኬንያ

ናይሮቢ ኬንያ፣ ናይሮቢ ሞንባሳ ተላ ከዛ መታኝ ናፈቀን። ሳርበርገር ነበር እሱን በላን። ከዛ እቺ ተ እቺ ስልክ ያለች እቺ ስልኬን ለማሰራት ቼክ አደረግኩኝ ስዞር እንዳያችሁት የተነገረው 30 ፕሮ ማክስም 40 ፕሮ ማክስም ዋጋችሁ እንዳያችሁት። የኔ ስልክ ደግሞ ኤክስቼንጅ ለማድረግ ደግሞ በጣም በጣም ባትሪውም 77 ነው ስክሪኑ መቀየር አለበትና ስቲል ለባትሪው

አራት ሺህ ምናምን አራት ሺህ አምስት መቶ ብር እስክሪኑ ደግሞ 6000 ብር ምናምን ቢቀየር ወደ 10000፣ 10500 ብር ነው የሚሆነው። እና ይሸጥ ይባል ራሱ ያን ያላወጣም። ስለዚህ 13000 ብር ምናምን ነው የሚሆነው። እዛ ላይ መጨመር የምችለው 74000 ብር ነው 77000 ብር አይነት እንደዛ። ስለሆነ ትንሽ ሀይ ነው። እኔ ደግሞ ያጠራጠራ ቅሜ የተቀመጠው 30000 ብር በቃ 40000 ብር ቢሆን ነው ያለ መግዛት ጨምሬ ትንሽ ስለሚከብድ ምናምን ምንድን ነው የማደርገው

እንግዲህ እስከምትጨድም ድረስ በዚሁ እየተጠቀምኩኝ በምችለው በዚሁ ካሜራም እንዴትም ብዬ በማገኘ አጋጣሚ እየሰራውኝ ማገኘው እያጠራቀምኩ እስከሚሞላልኝ ድረስ ቀይረዋለው ማለት ነው። ልብሳችንንም ዝንብላይተና ተቀብለናል። አንድ ልብስ ሁለተኛው ልብስ በጣም እንትናልና እዛ አስቀረ ነው። ስልካችንም ቀስ ብለን እንዲሁም ካላችሁ ሌሎቻችሁ ሰዎችም ሌላ ስልክ ቤቶች ካላችሁ እንደዚሁ መጥቼ አልጠየኩት ካላችሁ ተስፋ ስራ አስቆረጡ ነው። በነገራችን ላይ

ዳውዬም ጠይቄ ከዚህ በፊትም ጠይቄ ነበር። እንደዚህ አልሆንም ስላለን አይሆንም አይሆንም። አብዛኛው የሚያስጨምሩት ዋጋ ደግሞ ያን ያህልም ነው። ለዛም ነው እንደዛ ስለሆነ በቃ አማራጭ ል ያለው ምንድነው እየሰራው ታግሼ መሆን ባለበት ሰዓት ቀይረዋለው ነው። እስከዛ ባለው እንሰራለን። ከዚህ በኋላ አሪፍ አሪፍ ቪዲዮች ጠብቁ እንሰራለን ማለት ነው። እወዳቸዋለው ሰብስክራይብ ማድረግ እንዳደረሱ 20ሺ፣ ድንገባ ትንሽ ነው ይቀራል 17300 ምናምንን

ትንሽ ነው የቀረን፣ ሁለት ሺህ ምናምን ነው የቀረን። ይህንን ምንድን ነው በዚህ ወር ውስጥ ከሀያ ሺህ በላይ ማለፍ አለብን። እስቲል እስከ ሀያ አምስት ሺህ ምናምን የመግባት እቅድ አለኝ በዚህ ወር ውስጥ። ይህ ወር ስገልቅ እስከ ሀያ አምስት ሺህ የመግባት ሰብስክራይብ አለ። በደንብ አሪፍ ቪዲዮ እሰራለሁ። ሰፖርት ማድረግ የምትፈልጉ ካላችሁ ደግሞ አለን። ግን እንደዛም ብለን ሰውን ማስቸገር ማስጨነቅ አልፈልግም። ሰርቼ መሆኑን በቀየር ባለብኝ በምችልበት ታይም እቀይራለሁ። እወዳቸዋለሁ። ሌላ ቪዲዮ እስከምንገናኝ ሰላም ቆዩልኝ። ያዘው